ጤና ይስጥልኝ፣ ክብራት ተመልካቾቻችን ከሀረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር በተለይም ደስ ይለኝ አብራችሁን ቆዩ። በክልሉ ከፍተኛና መካከለኛ አመራሮች እየተሰጠ የሚገኘው የአቅም ግንባታ ስልጠና ዛሬም ቀጥሏል። በሀረሪ ክልል ለከፍተኛና መካከለኛ አመራሮች እየተሰጠ የሚገኘው ግንባታ ስልጠና እየተሰጠ ሲሆን የአቅም ግንባታ ስልጠናው በዋናነት የአመራሩ የአመለካከትና የተግባር አንድነት በማምጣት በሀገራዊና ክልላዊ ጉዳዮች ላይ እየተጫወተ ያለውን ሚና ለማጎልበት የሚያስችል ነው ተብሏል ስልጠናው በአፍሪካ አመራር ልህቀት አካዳሚ ፕሬዚዳንት ዛዲግ አብርሃ እየተሰጠም ይገኛል በአቅም ግንባታ ስልጠና መድረኩ የክልሉ ከፍተኛና መካከለኛ አመራሮች እየተሳተፉ ይገኛሉ ሲል ሄኖክ ግርማ ዘገባውን አድርሶናል በክልሉ የጤና አገልግሎት አሰጣጥ ከተደራሽነት አንጻር ውጤታማ ተግባራት መከናወኑን የሀረሪ ክልል ጤና ጥበቃ ቢሮ ገለጸ። እንደ ጤና ጣቢያ ከሚጠበቀው ቁጥር በላይ ለበርካታ ህብረተሰብ ተደራሽ እየሆኑ እንደሆነ ደግሞ የጀኔላ ጤና ጽህፈት ቤት ጠቁሟል። ተጨማሪ አለን። አገልግሎት አሰጣጥን በሁሉም ማህድ ከጤና ኬላ ጀምሮ እስከ ሪፈራል ሆስፒታል የህክምና አገልግሎት ከተደራሽነት አንጻር ውጤታማ ተግባራት መከናወኑን የሀረሪ ክልል ጤና ጥበቃ ቢሮ ምክትል ኃላፊ ዶክተር ኢማን ዘይዳን ገልጸዋል። በአመት በጤና ኬላ ደረጃ እስከ አምስት ሺህ በጤና ጣቢያ ደረጃ እስከ ሀያ አምስት ሺህ በሆስፒታል ደረጃ ከሶስት ነጥብ አምስት ሚሊየን በላይ እንዲሁም በሪፈራል ደረጃ ደግሞ ስድስት ነጥብ አምስት ሚሊየን ማህበረሰብን እንዲያገለግሉ ስታንዳርዱ እንደሚያስቀምጥም ጠቁመዋል። በዚህ መሰረት ደግሞ በክልሉ ከተቀመጠው ስታንዳርድ በላይ ህብረተሰብ ክፍሎች የጤና አገልግሎት ተደራሽ ሆኗልን ብለዋል ዶክተር ኢማም በክልሉ ከሚገኙ ጤና ኬላዎችና በዘጠኙም ጤና ጣቢያዎች የተለያዩ የህክምና አገልግሎቶች እንዲሁም በጤና ኤክስቴንሽን ባለሙያዎች አማካኝነት በገጠርና በከተማ የቤት ለቤት ግንዛቤዎች ጭምር እንደሚከናወን ጠቁመዋል የሄልዝ ፖስቱ መሆን ያለበት በየ አስር ኪሎ ሜትሩ ለህብረተሰቡ ተደራሽነቱን ስናይ በዛ ልክ ተደራሻለን አለን ማለት ነው ለበዚህ ሄልዝ ፖስት ላይ ደግሞ አገልግሎቶቹን የሚሰጡ የጤና ኤክስቴንሽን ሰራተኞች አሉ በዛ ልክ በገጠሩ በከተማው ሰባ አራት ጤና ኤክስቴንሽን ሰራተኛ ሲኖርን በገጠሩ ደግሞ ሰማኒያ አምስት የጤና ኤክስቴንሽን ሰራተኛዎች አሉ ማለት ነው። እነዚህ የመጀመሪያ ጤና እህድ ወይ ሄልዝ ኤክስቴንሽን ስራዎችን ሄልዝ ፖስት ላይ የሚሰሩት መጀመሪያ ስራው ምንድን ነው ስንል፣ የበሽታ መከላከልን ፕሮሞት በማድረግ በማስተማር በዋነኝነት የዚህ ላይ ተኮር አድርገው ለህብረተሰቡ ይሰራሉ ማለት ነው በዚህ በተጨማሪም የወሊድ ወሊድ፣ ያው የፋሚሊ ፕላኒንግ የመሳሰሉትንም በዛ ልክ እና የክትባት ለህፃናት የእናቶችና ህፃናትንም ያው ህክምና አገልግሎት ተኮር በማድረግ አገልግሎቱን ይሰጣሉ። ከዛ በኋላ ወደ መጀመሪያ ወይ ፕራይመሪ ሄልስ ዩኒት ወይ ጤና ጣቢያ ስንመጣ ደግሞ የሌላ ደግሞ ተጨማሪ አክሞ የማዳንን አገልግሎት ይሰጣል ማለት ነው። ከዚህ ውስጥ አንዱም የተመላላሽ ህክምና ላይ ያው የማይተላለፉ በሽታዎችን አካቶ እንዲሁም የድንገተኛ አገልግሎትን በማካተት አገልግሎቶቹ ለህብረተሰቡ የሚሰጥበት ሁኔታ አለ ማለት ነው። በክልሉ የሚገኙ ጤና ጣቢያዎች በእኩል የጥራት ደረጃ ማምጣት ላይ ያሉ ክፍተቶችን ለመሙላት ባለሙያዎችን የማሟላት እንዲሁም የተሻለ ተሞክሮ ያላቸውን የእርስ በርስ ልምድ የሚለዋወጡበት መድረክ ፈጥረናል የሚላሉ የተሻሉ ሻል ያሉ ጤና ጣቢያዎች አሉ። ከዛ ልክ ደግሞ ሌላ ውስጥ ጤና ጣቢያ በዛ ልክ አንዱን እኩል እንዲሆኑና እንዲፎካከሩ፣ ፉክክር ኖሯቸው ለህብረተሰቡ የተሻለ አገልግሎት እንዲኖራቸው ምን እየሰራና እንዳለ ለመግለጽ ያህል አንድ ጥምረት ለጥራት የሚል ኢኒሽቲቭ አለን ማለት ነው። ይሄ ኢኒሽቲቭ በ በጤና ጣቢያ ደረጃ አለን በሆስፒታል ደረጃ አለ ማለት ነው። ኢትዮጵያን ፕራይመሪ ሄልዝ አላያንስ ፎር ኳሊቲ ተብሎ እሱን በዛ መሰረት ኢቫሉዌት እናረጋቸዋለን። ይህንን ነገር ኢቫሉዌት ስናረጋቸው አገልግሎት የሚሰጡት ምን ይመስላል፣ ወረዳው የጤና ጣቢያው ሰፖርት እያደረገው በምን ደረጃ ነው ያለው፣ በዛ ልክ ደግሞ የጤና ጣቢያው ሪፎርም አሉ ማለት ነው። 12 ቻፕተሮችን ይዞ ከጎቨርኒንግ ጀምሮ እስከ ፋርማሲ አገልግሎት እስከ ኤሌክትሪሲቲው ኢንፍራስትራክቸሩ ምን ይመስላል የሚለው ኢቫሉዌሽን የምንሰጠው አለ። በዛ ልክ የጋይድላይን የህብረተሰቡን አገልግሎት ሲሰጡ ከሚጠበቀው ጋይድ ላይን አንጻር ነው ኳሊቲውን አሰስ የሚያደርግልን። ያ ሁላን ኢቫሉዌት አድርገናቸው የቱ የጤና ጣቢያ ከየትኛው የተሻለ አገልግሎት ደረጃ ላይ ይገኛል የሚለውን ኢቫሉዌት እናደርጋለን። ለአብነት ደግሞ የጄኔላ ጤና ጣቢያ አገልግሎት አሰጣጥ ምን ይመስላል የሚለውን ቃኘን። በተለይም ጄኔላ ጤና ጣቢያ እንደ ሀገር አቀፍም በክልልም ደረጃ የተለያዩ እውቅናዎችንና ሽልማቶች የተበረከተለት እንደመሆኑ ተሞክሮውንና ያለው የአገልግሎት አሰጣጥ ሂደቱ ምን ይመስላል ጤና ጣቢያው በጤና ጣቢያ ደረጃ ከሚጠበቅበትም በላይ ለታካሚዎች አገልግሎት እየሰጠ መሆኑን የጄኔላ ወረዳ ጤና ጽህፈት ቤት ኃላፊ ወይዘሮ ረሃ ፏአድ ገልጸዋል። ጤና ጣቢያው አገልግሎት በሚሰጥበት የጤና ዘርፎችም በአመቱ በስታንዳርዱ ከተቀመጠው እጥፍ ከሰባ በላይ ለሚሆኑ ዜጎች ተደራሽ እንደሆኑ ኃላፊዋ ገልጸዋል። የሲቢሲ ኬሚስትሪ፣ ጂን ኤክስፐርት እንዲሁም የተለያዩ እንትኖች የተሟሉለት የሽንት የደም ያው ኮመን ስለሆነ ሁሉንም ምርመራዎች ማለት ይቻላል የሚሰጥበት ሁኔታ ላይ ነው ያለው ማለት ነው። ባለፉት ዘጠኝ ወራት የጀኒላ ወረዳ ማህበረሰብ ብቻ አይደለም ማግኘት የያዘው ከአቅራቢያ ወረዳዎች የሚመጡ አሉ። ከሜርኖር ከአባዴር ሸንኮር ከአጠቃላይ የክልላችን ወረዳዎች እንዲሁም ደግሞ ከኦሮሚያም አጎራባች የሚመጡ አሉ። ያው አገልግሎታችንን በመምረጥ ጥራትም ያለው አገልግሎት እየሰጡ ጤና ጣቢያው አስፈላጊው የሕክምና ቁሳቁስ የተሟላለት መሆኑን ጠቁመው በቂ የሆነ የመድኃኒት አቅርቦትም ለተገልጋዩ ተደራሽ እያደረጉ መሆኑን ጠቁመዋል። ከተደራሽነት አንጻር ሁሉም ወረዳ ጤና ጣቢያ ያለው ብ ሄልዝ ፖስቶች፣ ጤና ኬላዎች በገጠርም በከተማም የተስፋፉበት ሁኔታ አለ። አሁን ግን ትኩረት ተደርጎ መሰራት የያዘው እንደ ክልል ምን ላይ ነው? ጥራት ላይ ነው። ይህን ጥራት ደግሞ መለኪያው ምንድን ነው ብትይ፣ የማህበረሰቡን እርካታ እና ሰርቪስ ላይ ነው። ይህ ሰርቪስ የኛ ለምን ጨመረ ብለን ቁጭ ብለን ያየንበት ሁኔታ ነበር። ለምን ይህ ሁሉ ሰው ይመጣል እዚህ የሚለውን ስታይ እዚ ጋ ያለው አገልግሎት ጥራት ስላለው ነው። ጤና ጣቢያቸው በቀጣይም ተወዳዳሪነቱን አስጠብቆ ሌሎች ጤና ጣቢያዎች አገልግሎት አሰጣጥን ለማሳደግ የሚደረገውን ጥረት ለመደገፍ ቁርጠኛ መሆናቸውን ኃላፊዋ አረጋግጸዋል። በሐረሪ ክልል የድሬ ጠያራ ወረዳ ነዋሪዎች በአረንጓዴ አሻራ ችግኝ ተከላ መርሃ ግብር የተፈጥሮ ሀብትን በመንከባከብ ላይ መሆናቸውን ገለጹ። በአረንጓዴ አሻራ መርሃ ግብር እንቅስቃሴና በተፈጥሮ ሀብት ጥበቃ አበረታች ስራ መሰራቱንም ወረዳው አስታውቋል። ዘገባው ያለም ገመቹ ነው። ተጨማሪውን ፈቃዱ በላይ አቀርበዋል። በሐረሪ ክልል የድሪ ጠያራ ወረዳ ነዋሪዎች በአረንጓዴ አሻራ ችግኝ ተከላ መርሃ ግብር የተፈጥሮ ሀብቱን በመንከባከብ ላይ መሆናቸውን ተናግረዋል። የተፈጥሮ ሀብቶቻቸውን ለመንከባከብ ባደረጉት ተነሳሽነት ኢኮኖሚያዊና ማህበራዊ ተጠቃሚነታቸውን አረጋግጠዋል ብለዋል። ነዋሪዎቹም የወረዳው ነዋሪ የሆኑት ወይዘሮ ኪሚያ ሀጂ ኢብራሂም እንደተናገሩት የተፈጥሮ ሀብቱን በመንከባከብ መሬታቸውን ከመሸርሸር እና በውሃ ከመታጠብ ማዳን እየቻሉ መሆኑን ገልጸዋል። ህብረተሰቡ የተፈጥሮ ሀብቱን ለመጠበቅ ዛፎችን መትከል አለበትም ብለዋል። አዋ ዛፎንን ነንጣም ለፋሲ ለህብረተሰባችን የማስተላልፈው መልእክት ቢኖር በተለይም የተሸረሸረ መሬት ያላቸው አርሶ አደሮች ችግኝ ቢተክሉ መሬታቸውን በጎርፍ ከመበላት ይከላከላሉ። ሌላው የወረዳው ነዋሪ የሆኑት አቶ አብዲ ኡስማን በበኩላቸው ማንኛውም አርሶ አደር ጫት ማምረት ላይ ብቻም ሳይሆን ምርትና ምርታማነትን በማሳደግ ላይ ትኩረት ሰጥቶ መስራት እንዳለበትም ተናግረዋል። ከን መራካፍኔ ቡኣ የገ ከነዳምኒ ኣርከኒ ከነራካፍ እኛ ችግኝ በመትከላችን መሬታችንን በጎርፍ ከመበላት ተከላክለናል። በጫት ብቻ ላይ ማተኮር የለብንም። ተግተን መስራት አለብን። ኢልሚት ቃንታ ቀቡ በወረዳው የመሬት ሀብት አስተዳደር ባለሙያ አቶ ፋሚ ማሀዲ እንደ ገለጹት የተፈጥሮ ሀብትን በመጠበቅ የሕብረተሰቡን ኢኮኖሚያዊ ና ማህበራዊ ተጠቃሚነት ማረጋገጥ ይቻላል ብለዋል። እስካሁን አበረታይ ስራዎች መሰራታቸውን የገለጹት ባለሙያው የአካባቢው ማህበረሰብ በቡድንና ና በተናጠል የተፈጥሮ ሀብት ጥበቃን የአረንጓዴ አሻራ መራገሮች ላይ በንቃት እየተሳተፈ ነው ብለዋል። ቀበኛውም አሁኑም ሴቹን በቃ ብዬ አካ የተፈጥሮ ሀብትን መንከባከብ ማለት ሀገር መንከባከብ ማለት ነው። ምክንያቱም ምርትና ምርታማነትን ከማሳደግ አንጻር ያለው ፋይዳ የጎላ ነው። ዝናብ ይስባል፣ የልማት ተነሳሽነትንም ያጎለብታል። ችግኝ ከተከልን በኋላ መንከባከብ አለብን። የድሬ ጠያራ ወረዳ አስተዳዳሪ መሐመድ ጅማል በበኩላቸው ከለውጥ ጊዜ ጀምሮ በአረንጓዴ አሻራና በተፈጥሮ ሀብት ጥበቃ ስራ አበረታች ስራዎች ተሰርተዋል ብለዋል። ከአረንጓዴ አሻራ መርሃ ግብሩ ጋር ተያይዞ ዛፎችን በመትከል ለታለመለት ዓላማ እንዲውል የተቀናጀ እንክብካቤና ክትትል እንደሚደረግም ተናግረዋል። በላት ወጀተሜ ቀበኛ ዘርፈ ብዙ ስራዎች በአረንጓዴ አሻራ መርሃ ግብር ዘርፈ ብዙ ስራዎች ተሰርተዋል። ከዚህ በፊት ተክል ያልነበረበት ቦታዎች በመለየት የተፈጥሮ ሀብት የመጠበቅ ስራ እየሰራን ነው። ከዚህ ቀደም በተፈጥሮ ሀብት ጥበቃ ዙሪያ የህብረተሰቡ ግንዛቤ ወደ ኋላ እየቀረ ነበርም ብለዋል። ከዚህ በፊት ያለው ግንዛቤ አናሳ ነበር። ህብረተሰባችን ከዚህ በፊት የሚያተኩረው ለጫት ብቻ ነበር። አሁን ግን በዚህ አስፈላጊ አካባቢና ቦታዎች ሁሉ የችግኝ ተከላ መርሃ ግብር እያካሄድን ነው። በተለይ በጫት ማሳ ውስጥም ጭምር አርሶ አደሩ አልምቶ ተጠቃሚ እየሆነ ያለበት ሁኔታ ነው ያለው። ጥሩ የግንዛቤ መሻሻሎችም ይስተዋላሉ። በዚህ ዘርፍ ተጨማሪ ስራ ይበልጥ ለመስራት ሙያዊ ድጋፍ እንዲሁም አስፈላጊው ክትትልና ቁጥጥር ይሰራሉም ብለዋል። ዘላቂ ልማትን ለማምጣት የአካባቢ ጥበቃ ላይ የጠነከረ ስራ ሊሰራ እንደሚገባ ተገለጸ። ሀያ አራተኛው ዓለም አቀፍ የአካባቢ ጥበቃ ቀን በሀረሪ ክልል ተከብሯል። ዘገባው የሙሄዲን ሙክታር ነው። ገዛኸኝ አራጌ አራተኛው ዓለም አቀፍ የአካባቢ ቀን የሐረሪ ክልል አካባቢ ጥበቃ ባለስልጣንና የኢትዮጵያ ብዝሃ ሕይወት ሐረሪ ቅርንጫፍ በጋራ በመሆን በድሬ ጠያራ ወረዳ ተከብሯል። በክልሉ አካባቢ ጥበቃ ባለስልጣን የአካባቢ ተጽዕኖና ብክለት መከላከል ዳይሬክተር አቶ መሐመድ አህመድ እንደገለጹት ቀኑ መከበሩ የህብረተሰቡን ግንዛቤ የሚያጠናክር መሆኑን ገልጸው የአካባቢ ጥበቃ ላይ መሰራቱ ዘላቂ ልማትና እድገት እንዲኖር የሚያደርጉ መሆኑን ተናግረዋል። ቀደም ሲል እየተሰሩ በነበሩ ስራዎች ውጤት መታየቱን የገለጹት ዳይሬክተሩ ስኬቶችን አጠናክሮ ማስቀጠል ያስፈልጋል ብለዋል። የኢትዮጵያ ብዝሃ ሕይወት ሐረር ቅርንጫፍ ተወካይ አቶ አብዱረዛቅ ማህመድ በበኩላቸው አካባቢ ላይ ተጽዕኖ የሚፈጥሩ ከሰላሳ ሁለት በላይ እጽዋት መሆኑን ገልጸው በየ አካባቢ ላይ የሚደርሰውን ተጽዕኖ ለመቀነስ በትኩረት እንደሚሰራ ገልጸዋል። በድሬ የጠያራ ወረዳ ጅብራኤሎ ቀበሌ በአካባቢ ጥበቃ እየተሰራ ባለው ስራ ተጠቃሚ መሆናቸውን የቀበሌው ነዋሪዎች ገልጸዋል። ዓለም አቀፍ የአካባቢ ቀንም በወረዳ ጅብራኤሎ አካባቢ በችግኝ ተከላ ተከብሯል። ሐረሪ ቴሌቪዥን ለለቶ ያዝንላችሁ ዜናዎች ታተላችን፣ ይመስል ነበር አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ